ከአንኮበር ቤተ መንግስት እስከ ዱለቻ በመገንባት ላይ ያለው የአስፋልት መንገድ መበላሸት ከፍተኛ ሀገራዊ ኪሳራ አስከትሏል። ችግሩን ለመፍታት የዲዛይን ማሻሻያ እንደሚያስፈልግ የገለጸው ደግሞ የኢትዮጵያ መንገዶች አስተዳደር ነው። ደጀኔ በቀለ ዝርዝር አለው። ግዙፍ ሀገራዊ ፋይዳ ካላቸው የፌዴራል መንግስት ፕሮጀክቶች መካከል ከደብረ ብርሃን እስከ ዋሻ የሚዘልቀው የአስፋልት መንገድ አንደኛው ነው። የዚህ አካል የሆነውና ከአንኮበር ቤተ መንግስት እስከ ዱለቻ የሚዘልቀው መንገድ ግንባታ በተያዘው የውል ስምምነት መሰረት ቀድሞ ነበር የተጠናቀቀው። አሁን ላይ ግን ከፍተኛ ወጪ የተደረገበት የአስፋልት መንገድ ለብልሽት ተዳርጓል። በአግባቡ ስራው ተሰርቶ ነበረ። ግን ከተፈጥሮ ጋር ተያይዞ በመጣ የመሬት መንሸራተት ምክንያት ፕሮጀክታችን ሎሞስ ለኪሎ ሜ ለ12 ኪሎ ሜትሮች የሚያህል ሴክሽናችን ላይ ባጋጠመን የመሬት መንሸራተት ምክንያት ፕሮጀክታችን ሊቆም ችሏል። ይህንንም እንደ መንግስት አካል ዝም ባለማለት ተገቢውን የሆነ ጥናት እንዲካሄድ ኮንሰልታንት በመቅጠር የሚገባውን ምርምር በማድረግ ለመንገዱን ለማዳን መደረግ ያለበትን ጥናት አካሂደናል። በዛም ጥናት መሰረት ተገቢ የሆነ የጥናት መልስ በማግኘት እሱን ወደ ገንዘብና ወደ ታይም መቀየር ስላለብን እሱን ተጨማሪ በጀት ለማግኘት በመጠባበቅ ላይ እንገኛለን። ግንባታውን እያከናወነ ያለው የሰንሻይን ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር በሰጠው ማብራሪያ መሰረት የብልሽቱ መነሻ ገና ከጅምሩ በቂ ጥናት አለመደረጉና ያንን ታሳቢ ያደረገ አጽመ ቅርጽ አለመዘጋጀቱ ነው። በዚህም የተነሳ ግንባታው ከጥቅም ውጭ መሆን ግድ ሆኖበታል። ኢንጂነር ኃይሉ ካሳዬ በሰንሻይን ኮንስትራክሽን የደብረ ብርሃን አንኮበርና አንኮበር ዶለቻ ፕሮጀክት ስራ አስኪያጅ ናቸው። ከውጭ ጭምር መጥተው አጥንተውታል ለመጀመሪያው አካባቢው ነው ያለው የአካባቢው ሁኔታ በደንብ ሙሉ በሙሉ ተጠንቶ ወደ ስራ የተገባበት አይደለም። በዛ ምክንያት ፕሮጀክቱ ካለቀ በኋላ ለችግር ተጋልጧል። ያ ነው ትልቁ ትልቁ ቻለንጅ፣ ያ ነው። አሁን ግን እንደገና እንደ አዲስ ከውጭ መጥተውም እዚህም ያለው ባለሙያ አገር ውስጥም ያለሙያ ሙሉ በሙሉ ተጠንቷል። ምን እንደሚያስፈለ ሪሜዲያል እንትን ተወስዷል። አሁን የበጀት ጉዳይ ነው። እሱ እንደተለቀቀ ወደ ስራ የምንገባበት ነው። አሁን እንደ በፊቱ ሁለተኛ ችግር ይፈጠራል ብለን ሙሉ በሙሉ አንጠብቅም። መንገዱን ከመሰል ብልሽት መታደግ በሚያስችል መልኩ ለመገንባት ከመሰረቱ እንደ አዲስ መሰራት አለበት የሚሉት ስራ አስኪያጁ፣ ይህ እንዲሆን የመንግስትን ትኩረትና ውሳኔ በመጠባበቅ ላይ እንደሚገኙም ገልጸዋል። መንግስትም ከአማካሪውም የተሻለ አማራጭ ይመጣል ብዬ እየገመትን እየጠበቅን ነው ፕሮሰስ ላይ ስለሆነ የዛ ጊዜ በሙሉ ኃይላችን እንገባለን። ስላይድ ያደረገው ነገር ቀላል ስራ አይደለም። አይታችሁት ሊሆን ይችላል ቀላል ስራ አይደለም። ምናልባት እሱን ለማንሳት ራሱን የቻለ ፕሮጀክት ነው። እሱ መጀመሪያ አሁን እየታሰበ ያለው መንገዱን አክሰሰብን ከማድረጋችን በፊት የስላይድ ያደረገውና የተደፈኑ ነገሮችን ማጽዳት ነው። የመጀመሪያ ስራችን እሱን ነው አሁን ለመጀመር እቅድ ላይ ያለ ነው። ከአማካሪው ከባለቤቱም መልስ እየጠበቅን ያለ ነው። የመጀመሪያ ስራው እሱ ነው። በኢትዮጵያ መንገዶች አስተዳደር የፕሮጀክቱ ተጠሪ መሀንዲስ ኢንጂነር ዮናስ ነብዩ እንዳሉት ደግሞ አገራዊ ፋይዳውን በሚመጥን መልኩ ለብልሽቱ ልባት ለመስጠት አስፈላጊ ተግባራት እየተከናወኑ ነው። ለዚህም ከተቋራጭና አማካሪ ድርጅቶች ጋር በጥምረት እየተሰራ መሆኑን ገልጸዋል። ሳይት ላይ ተገኝተን ሁሉንም ነገር አብረን በጋራ በማየት ችግሮቹን በጋራ ለመፍታት እየጣርን እንገኛለን። እንደ መንግስት ሁላችንም እዚህ ላይ ሳይት ካለነው ከኮንትራክተር ከኮንሰልታንት ጋርም ሆነን ተነጋግረንበታል። ያለውም የዋጋ ግሽበት ጋር ተያይዞ አሁን በተጠናው ጥናት የመጣው ብር ትልቅ ስለሆነ አንድም እሱን ለመጠበቅ ነው። ግን ይህንንም እየጠበቅን ማህበረሰቡ መጎዳ ስለሌለበት ለማስጠቀም ደግሞ ሁለተኛውም ኦፕሽን አስበን እሱንም በማካሄድ ላይ እንገኛለን። ምንም እንኳን ዘላቂ መፍትሔ ለመስጠት ጥናት እየተሰራ እንደሆነ ይገለጽ እንጂ ግንባታው መቼ እንደሚጀመር አልታወቀም።